ሰላም ጠናስጥልኝ፣ እንዴት ናችሁ ውዴ ቻናል የተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በሁለት አይነት አማራጭ ደግሞ ቁርስ ነው ይዤላችሁ የመጣሁት። በጣም የሚጣፍጥ በቀላሉ ደግሞ በቤታችን በምናገኛቸው ግብአቶች የምንሰራው የቁርስ አይነት ነው። ትወዱታላችሁም ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ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 አሁን ወደ ስራው ስንገባ፣ እዚህ ጋ የተወሰነ እንቁላል አምጥቻለው ለሁለቱም ስለምፈልግ ነው ማለት ነው። እና እዚህ ጋ አሁን ሶስት እንቁላል ነው በመጀመሪያ የምንጠቀመው። ቲማቲም ሰላጣ አድርገን ጨምረን በጣም ቆንጆ አድርገን ነው የምንሰራው። አሁን ሶስቱን እንቁላል እዚህ ላይ አድርገን እንመታለን። ትንሽ ጨውን ጨምርበታለን ሩቤ ሻይ ማንኪያ እኔ የሀበሻ እንቁላል ነው የተጠቀምኩት። ለዚህ ነው በጣም ቢጫ የሆነው። ከዛ እዚህ ጋር መጥበሻ ይንጥጃ ያለውና የተወሰነ ዘይት እናደርግበታለን ከዛ የመታነውን እንቁላል እዚህ ላይ እናደርግና መጥበሻው ላይ የተወሰነ ትንሽ ሳብ እንዲያደርግ እናደርገዋለን። ከዛ እዚህ ጋር ስላይስ ዳቦ ተቆራጭ ዳቦ ማለት ነው። እሱን እናድርግና በመጀመሪያው አድርገን እንገለብጠዋለን። ከዛ ትንሽ ሳብ ብሎ ከበሰለልን በኋላ ከዳቦ ጋር ከተያያዘልን በኋላ እንደዚህ እንገለብጠውና ከዚህ ጋር አጠፍ አጠፍ እናደርገዋለን። ከዛ እዚህ ጋር ቺዝ ሞዞሬላ ቺዝ ነው ያለኝ እና እሱን የተወሰነን ያደረግኩበት በጣም የበዛም አይደለም። ከዛ እዚህ ጋር ሁለት ቲማቲም ደግሞ በክብ ቆርጭ ያደረኩኝና ከዛ ሰላጣ እያደረግኩበት ነው። በዚህኛውም ሳይድ ደግሞ ስንገለብጠው እንዲያገኘው ቺዝ እናድርግና ቲማቲሙን አድርገን እኩል ለእኩል መሀል ለመሀል እጠፍ እናደርገዋለን። በጣም የሚጣፍጥ የቁርስ አማራጭ ነው። እንዲያርገን ደግሞ ሰርተን እስከምሳም በደንብ ጥግብ አድርገው እንዲይዘን ማለት ነው። እንደዚህ ቆንጆ ሆኖ ደርሶልናል። በአንዱ ሳይድ ግን ትንሽ መብሰል ስለሚቀረው ትንሽ ላብስለው ብዬ እንደገና ገለበጥኩት። ይው አሁን ስለደረሰ እሱን እናወጣና ደግሞ የሚቀጥለውን ደግሞ ቁርሳችንን እንሰራለን ማለት ነው። በጣም ቆንጆ የሁላችሁ የሚያምር የቁርስ አማራጭ ነው። እዚጋ ደግሞ ሶስት ስላይሷን ዳቦን ይዤ የመጣሁት ከፈለጋችሁ በዛኛውም በኖርማሉ ዳቦ ስላይስ ባልሆነው መስራት ይቻላል። ከዛ መሃል ለመሃል እንደዚህ አድርጌ ቆረጥኩት። ባለን ዳቦ ቤት ውስጥ ባለን ዳቦ መጠቀም እንችላለን። ከዛ ቅድም የመታውበትን እዚህ ጋር ሰሃኑ ላይ ማለት ነው ሁለት እንቁላል አደርግበታለሁ። ከዛ ትንሽ ሩብ የሻይ ማንኪያ ጨው ጨመርኩበት። ከዛ ደግሞ እዚህ ጋ የቀረፋ ፓውደር ስላለኝ እሱን ጨመርኩበት። ቀረፋ ፓውደር ከሌላችሁ ቫኒላ ካላችሁም ሌላን ፍሌቨር ማድረግ የምትፈልጉት ካለ ብትጨምሩበት ትችላላችሁ። ግን ቫኒላን ብትጨምሩበት ደግሞ በጣም ቆንጆ ቃና ነው የሚያመጣው። እኔ ግን የቀረፋ ፓውደር የጨመርኩበት ይኸው እንደዚ አድርጌ መትቼዋለሁ። ከዛ ትንሽ ወተት እንጨምርበታለን ሁለት የሾርባ ማንኪያ ቦታቱ ሲገባ ደግሞ ለስለስ በጣም ያደርገውና አብሶ ለልጆች ደግሞ በጣም ቆንጆ አማራጭ ነው። ከዛ ዘጋ መጥበሻውን አላወረድኩትም ነበረ። መጥበሻው ላይ ዚጋ የገበታ ቅቤ አደርግበታለሁ። የገበታ ቅቤ ከሌለ ደግሞ በዘይትም መጠቀም ይቻላል። እኔ የገበታ ቅቤ ብቻ ሳይሆን ትንሽ ዘይት ቀላቅልበታለሁ። አንድ የሾርባ ማንኪያ የሚያክል ዘይት ጨምሬበታለሁ። አንድ ላይ እንደዚህ ከቅቤው ጋር ሞቅ ሲልልን ስራችን እንሰራበታለን ማለት ነው። ይኸው እንደዚህ ጋር ብሎልኛል። አሁን እዚህ ጋር የመታነ ውስጥ እንደዚህ ዳቧችንን እየነከርን መጥበሻው ላይ አድርገን እንጠብሳለን። ከላይ የቀረፋው እንትኑ ከላይ ጠፈፍ ስላለ ነው፣ የመጀመሪያው ትንሽ ጠቆር ያለው። ከዛ እንደዚህ እየነከራችሁ በቃ መጥበስ ነው። በጣም የሚጣፍጥ ወዲያው አስባችሁት ራሱ ወዲያው የሚሰራ የቁርስ አማራጭ ነው። አብሶን ለልጆች ደግሞ ጥሩ አማራጭ ነው የሚሆናችሁ። ከዛ እየገለባበጥን እናበስለዋለን። እንዳልኳችሁ በስላይስ ዳቦ ብቻ ሳይሆን በሌላም ዳቦ በኖርማሉን ዳቦ እየቆረጣችሁ እንደዚህ አድርጋችሁ እየነከራችሁ መስራት ይቻላል። ይው እንደዚህ ቆንጆ ሆኖ ደርሶልናል። አሁን እናወጣዋለን። ያው እንደዚህ አድርጌ አውጥቸዋለው አሁን እዚህ ጋ እንግዲህ ማቅረቢያ ላይ አድርገን እናቀርበዋለን። ይኸው በደቂቃ ውስጥ እንግዲህ ሁለት አይነት የቁርስ አማራጭ ሰርተናል ማለት ነው። በጣም የሚጣፍጥ በቀላሉ የሚሰራ የቁርስ አማራጭ ነው። ዳቦ እና እንቁላል ካለን እንደዚህ አድርገን ደግሞ መስራት እንችላለን። ያው በጣም የሚያምር ቆንጆ ቁርስ ነው። ከፈለጋችሁ የጠበስነው ላይ ሰላጣ የሌለው ላይ እንትን ማድረግ ትችላላችሁ፣ ስኳር መነስነስ ትችላላችሁ። እና ስኳር ሲነሰነስበትም የሚፈልግ ሰው ማለት ነው፣ ቆንጆ ነው። ይህንን ቆርጠን እንግዲህ እናቀርበዋለን ማለት ነው። እስካሁን እንግዲህ ከኔ ጋር ስለነበራችሁ እጅግ አርጌ ከልቤ ነው የማመሰግነው። ሁልጊዜ ጊዜ ስለምትከታተሉኝ እጅግ አርጌ ከልቤ የሆነ ምስጋና አቀርባለሁ። የሁላችሁ የሚያምር ቁርስ ሰርተናል። ሞክሮት ትወዱታላችሁን ብዬ አስባለሁ። እንግዲህ እኔ ቀምሼ አሳያችኋለሁ። ስራዬ ከተመቻችሁ ደግሞ ላይክ አድርጋችሁ ስራዬን ብደግፉልኝ ሰዎች ዘንድ ቢደርስልኝ በጣም ደስ ይለኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የሁላችሁ በጣም ነው የሚያምረው። እንግዲህ በሚቀጥለው ደግሞ በሌላ ስራ ደግሞ እንገናኛለን። የሁላችሁም የሚያምር ቁርስን የሰራ ነው። ሰላም ሁኑልኝ። ቻው